ጠና ይስጥልን የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ ዓለማየሁ ነኝ፣ አብራችሁን ቆዩም ጎንደር ትናንትን ከዛሬ ያሳሰረችና ህልም በተግባር የተገለጠባት ከተማ ሲሉ የኪነ ጥበብ ባለሙያዎች ተናገሩ። ከአራቱ የኢትዮጵያ ማዘናት የተውጣጡ የኪነ ጥበብ ባለሙያዎች በጎንደር ከተማ እየተሰሩ ያሉ የልማት ስራዎችንና ቅርሶችን ጎብኝተዋል። አገኙ አቦ ተጨማሪ አለው። ከአራቱ የኢትዮጵያ ማዘናት የተወጣጡ የኪነ ጥበብ ባለሙያዎች በጎንደር ከተማ እየተሰሩ የሚገኙ የልማት ስራዎችንና የጎንደር አብያተ መንግስታት እድሳትን ጎብኝተዋል። የጉብኝቱ ተሳታፊ የኪነ ጥበብ ባለሙያዎች ጉብኝቱ እርስ በርስ ለመተዋወቅና እየተሰሩ ያሉ የልማት ስራዎችን በኪነ ጥበብ ለመደገፍ ያግዛል ብለዋል። ሳሊያ ሳሚ ይባላለሁ። አርቲስት ነኝ። ሙዚቃ የመጣወትም ከኦሮሚያ ነው። እዚህ ያለነው ከኢትዮጵያ ሙሉ ቦታ ላይ ተደባልቀን ተዋውቀናል። ስለ ሀገሩ ቦታው ክልሉ ይነግረኛል፣ የኔን እነግረዋለሁ። እዚህ ያለውን ይነግረኛል። ስናቀው ምን ታውቃለህ ማለት ነው፣ ኢትዮጵያን ነው የምታውቃት። ድምፃዊ ምትኩ በቀለ ከወደ ከፋ ያየሁት ነገር ለውጣል። ለውጥ ብቻ መርልን በጣም ትልቅ ተስፋ የሚሰጥ ነገር ነው ያየሁት። በጣም ደስ ብሎኛል። በእውነቱ ለመምር ምህረት ምትኩ እባላለሁ። ከደቡብ ምዕራብ ኢትዮጵያ ክልል ነው የመጣሁት። የኪነ ጥበብ ስራዎች አስተዋዋቂ ባለሙያ ነኝ። ጎንደርን በዝናና በደንብ አውቃታለሁ። በደንብ ምናፍቃት ከተማ ነች፣ ምናፍቃት ሀገር ነች። ኢትዮጵያን የምናይባት ጥንታዊት ታሪካዊት ነች። አሁን ደግሞ ሙሽራዊት ሆነች። ሳያት በጣም ብዙ ነገር ታሪኳ ታድሶ ጥንታዊነቷ ተጠብቆ ነገሮች በደንብ ተስተካክለው በተዋ በመልኩን ያገኘኋት እና በጣም ደስ ብሎኛል። የጥበብ ባለሙያዎቹም ቀደምት አባቶቻችን ሰርተው ያለፉትን የኪነ ሕንፃ ጥበብና ታሪክ ጠብቆ በሆኑ ትውልድም እየተሰሩ የሚገኙና የጎንደርን ቀጣይ መጻኤ እድል ሊወስኑ የሚችሉ ስራዎችን ተመልክተናል ብለዋል። አንድም ቦታ ስታቆም ሞር ኮምፈርተብል ትሆናለ። አሁን ዛሬ እዚህ መጣው ሌላ ጊዜ ለብቻዬ ለመምጣት ኮምፎርታብሊቲ ይሰማኛል ማለት ነው። እንደዚህ ለጥገና በቅቶ ደግሞ ማየቴ በጣም ለሚቀጥለው ተውልድ ምን እናስተላልፋለን ብሎ ለሚያስቡ ሰዎች ጥሩ መልስ ይሰጣል ብዬ አስባለሁ። በጣም ጥሩ ነገር ነው የተሰማኝ። እንግዳ ተቀባይ፣ ሰውን አክባሪ፣ ታሪካዊ፣ ሙሉ ታሪክ ያለው የኢትዮጵያ ማገርና ዋልታ የሆነ አካባቢ ነው። በጣም ደስ ብሎናል፣ ባየነው ነገር። መንግስት እየሰራቸው የሚገኙ መሰረተ ልማቶችና የመስህብ ቦታዎች ኪነጥበብን ታሳቢ ያደረጉ መሆናቸውን የጠቀሱት የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ምክትል ቢሮ ኃላፊና የቡድኑ አስተባባሪ ሀፍታይ ገብረ እግዚአብሔር፣ ለዚህም ነው የተሰሩ ፕሮጀክቶችን በአገር ደረጃ የተወጣጡ የኪነጥበብ ባለሙያዎች እየጎበኙ የሚገኙት ብለዋል። ጎንደር ከተማም በለውጥ ላይ መሆኗን አንስተዋል። ሙሽራነሽ ጎንደር ይሰፋ ልብስሽ የሚለውን እውነትም አሁን ያለው የጎንደር አካባቢ አመራር ጎንደርን ጥሩ ልብስ እየሰፋላት በሚገባ የሞሸራት የሚገባትን ክብር ላቅ እያደረገ እንደሚገኝ ከታች ጀምረን የተሰሩ መሰረተ ልማቶች፣ የኮሪደር ልማቶች አይተናል ማለት ነው። ኢትዮጵያውያንን የሚያስተሳስሩ ታሪኮችና ቅርሶችን ጠብቆ ለትውልድ ማስተላለፍም ይገባል ተብሏል። ፋሲል ግንብ ትላንት፣ ዛሬና ነገ ለሚኖረው ትውልድ አስተሳሳሪ ታሪኮቻችንን በአግባቡ የማስተሳሰር የመሰነድ ሀሳባችንና ሕልማችን በተግባር የተገለጠበት ስፍራ ነው ብሎ መውሰድ ይቻላል። ፋሲል ግንብ ለኢትዮጵያ ታሪክ ልዩ ታሪክ ነው። ዳግም ትንሣኤ ሊባል በሚችል የፋሲል ግንብን በዚህ መልኩ አድሶ ማንም መጥቶ ቢያየው እጅግ በጣም የመንፈስም ፍስሐ የሚያገኝበት ስፍራ ሆኖ አግኝተነዋል። ጸሐፍት፣ የቲያትር የሙዚቃና የፊልም ባለሙያዎች በሀገራቸው እየተገለጡ ያሉ ታሪካዊና የመስህብ ቦታዎችን በመጠቀም ስራዎቻቸውን መከወንና ለሌሎችም ማስተዋወቅ ይጠበቅባቸዋል ተብሏል። በበጀት ዓመቱ ከ250 ሺህ በላይ የአንድ ቀን ጫጭቶችን ለተጠቃሚዎች ማሰራጨቱን የጎንደር ከተማ አስተዳደር እንስሳትና ሀብት ልማት ጽሕፈት ቤት አስታወቀም። ለተጠቃሚዎች የሚሰራጩ ጫጭቶች ጤንነታቸው የተጠበቀ እንዲሆን ሙያዊ ድጋፍ እያደረገ ስለመሆኑም ገልጿል። ተጨማሪ ዘግበናል። ኢትዮጵያ የምግብ ዋስትናን ለማረጋገጥና የኢኮኖሚ እድገትን ለማፋጠን የሌማት ትሩፋት መርሃ ግብር ላይ ትኩረት አድርጋ እየሰራች ነው። ስጋ፣ እንቁላል፣ ማርና ወተት በስፋት እንዲመረቱ ያለ መስራዎች በተለያዩ አካባቢዎች እየተሰሩ ስለመሆኑም ይገለጻል። በጎንደር ከተማ አስተዳደር የሚገኙት ወጣት ሰለሞን አይነታውና ወይዘሮ አወቀች አበበ በማህበር ተደራጅተው የተሻሻሉ ጫጭቶችን በማከፋፈል የስራ ዘርፍ ተሰማርተዋል። ጤንነታቸው የተጠበቀ የዶሮ ጫጭቶችን ለማህበረሰቡ ለማቅረብ እየሰሩ ስለመሆኑም አስረድተዋል። ጫጭቶች በማንኛውም ቦታ ህዶ ጤናማ እንዲሆኑ የምንችለውን የዶክተር ምክር አገልግሎት ተጠቅመን የምንችለውን ነገር ሁሉ እያደረግን ነው። ተጠቃሚ ነን፣ ጥሩ ነን። ምንም በጥራት ስለምናቀርብ ለማህበረሰቡም ብሎ ለነጋዴ እናስረክባለን። ነጋዴም ያው ጥሩ ነው። በየወር በየወር እንዲመጣ አድርገን ነው የምንሰራው እና አሁን እዚህ ያለውን ሁለት ሺህ እዛኛው ፋርምም እንቁላል ጣይማለን። አሁንም ጫጩት ሌላለን፣ መጭም ማሆን አለን አርብ የሚገባ ዶሮ ጫጡት አለን ከመጀመሪያ ጀምረን ስለ ልምድ ስላለን አሁን ላይ ሰባት ዓመት ማለት ትንሽ አይደለም። በዚህ ስላለች የእኛን ዶሮ መጠየቅ ትችላለ የትም ቦታ ታዋቂ ነው። ሲጀመር ጥራትና ጤንነታቸው የተጠበቀ ዶሮዎችን ለማህበረሰቡ ለማሰራጨት በቂ ሙያዊ ድጋፍ እያደረጉ መሆኑን የነገሩን ደግሞ በጎንደር ከተማ አስተዳደር እንስሳትና ሳብት ልማት ጽሕፈት ቤት የእርባታ ባለሙያ የሆኑት አቶ ሙሊ አለሙ ናቸው። ዶሮ ሲመጣ መንገድ ላይ ሩቅ መስመር መምጣት የለበትም። እኛ ምን መክረው በፀሐይ መምጣት የለበትም። እዚህ ከመጡ በኋላ በደንብ ምግብ ተዘጋጅቶ ነው ንት የሚለው ያው ኃይል ሰጭ ስኳር በደንብ ንት ማለት አለበት። ሌላም ተጨማሪ ምግቦች ያስፈልጓቸዋል። እና እንደመጡ በሰባተኛው ቀን የኒውካስትል ክትባት ይወስዳሉ፣ በሀይ ሀንድ ይወስዳሉ። በአርባ ሁለት በአርባ አምስት ቀን ስለሚሸጡ እና እነሱ ምንድን ነው የሚያደርጉት ክትትልና ቁጥጥርኛ እናደርጋለን። ጥራቱን የጠበቀ ዶሮ ለተጠቃሚው እንዲቀርብ ይደረጋል። በከተማ አስተዳደሩ ከ83 በላይ የተሻሻሉ የጫጩት አከፋፋይ ኢንተርፕራይዞች በዘርፉ መሰማራታቸውን የተናገሩት የጎንደር ከተማ አስተዳደር እንስሳትና ሰብት ልማት ተጠሪ ጽፈት ቤት ኃላፊ አቶ መላኩ ደምሌ በተመጣጣኝ ዋጋ ለተጠቃሚዎች እንዲቀርቡ የተደረገ ነው ብለዋል። ካሳዳጊ ከወጡ በኋላ 45ኛ ቀን ላይ ወደ አርቢው ቀጥተኛ ማለት ነው በተፊክስድ በሆነ ዋጋ ወደ አርቢው ይሸጋገራሉ ማለት ነው። አርቢ በሚፈልገው ቁጥር በሚፈልገው መጠን ቴክኒካል የሆነ እገዛ እየተሰጠ ቀጥተኛ ወደ አርሶ አደሩ ወደ ከተማው አርቢ እየተሸጋገሩ ነው ያሉ እና በምርት ዘመኑ ኦልሞስት እስካሁን ድረስ ያሰራጨናቸው የአንድ ቀን ጫጩቶች ከ259 750 በላይ የአንድ ቀን ጫጩት ለአርቢው ቀጥተኛ ማለት ነው 45 ቀን ሲሞላው እንዲሰራጩ ተደርገዋል ማለት ነው። በዘርፉ የተሰማሩ ኢንተርፕራይዞች ተጠቃሚ እንዲሆኑ የገበያ ትስስር እየተፈጠረ መሆኑንም አቶ መላኩ ተናግረዋል። አሳዳጊው ቀጥታ የመጀመሪያ ቀን እንዳመጣ ወደ ማዕከሉ እንዳስገባ ሬጅስተር ይደረጋል። ከኛ 45 ቀን ሳይሞላው ቢሸጥ ቢያንስ በአራት ወር ከተኩል እንቁላል ተጠላለች ብለን እኛ ምክረ ሀሳብ ሰጠን ከሆነ ከሱ የሚመጣ ቀን የሚቀንስ ወደዛኛው ኤክስቴንድ ያደርጋል እና ትንሽ ኢምባላንስ ያደርግብንና ከአርቢው ጋር ያለን ግንኙነት የመልካም አስተዳደር ችግር ሊያደርግ ስለሚችል ሬጅስተር ይደረጋል። መቶ ቀኑ ሲደርስ ከዚህ ቦታ ላይ የሄዳችሁ መውሰድ ትችላላችሁ የሚል ማስተሳሰር ስራም እየተሰራ ነው ያለ ማለት ነው። አማራ ኤፍ ኤም ጎንደር 105.1 የእናንተን የተከበራችሁ አድማጭ ተመልካቾቻችን ፍላጎት ለማሟላት ዘመኑ የፈጠራቸውን የቴክኖሎጂ አማራጮች በመጠቀም እየተጋ ይገኛል። አካባቢያዊ ስርጭቱን ከጀመረ አራት ዓመታትን ያስቆጠረው አማራ ኤፍ ኤም ጎንደር 105.1 ከአራቱን ጎንደር ዞኖች በተጨማሩ በከፊል ወሎ፣ ከፊል ጎጫም አዊና ዋግምራ ብሔረሰብ አስተዳደር ዞኖች እየተደመጠ ይገኛል። ከጊዜ ወደ ጊዜ አድማሱን እያሰፋ የሚገኘው ጣቢያችን በጎንደር ከተማ ደግሞ በመቶ ሶስት ነጥብ ዘጠኝ በመደመጥ ላይ ይገኛል። ልቦና፣ በረራ፣ ዜና ፋሲል፣ ትኩስ የመረጃ አማራጭ ከአማራ ኤፍኤም ጎንደር 105.1። በቅርቡ በአዲስ የይዘት ማሻሻያ ወደ አድማጮች የቀረበው ጣቢያችን የአድማጮችን ፍላጎት ለማርካት አዳዲስ የዜናና የፕሮግራም ይዘቶችን ይዞ መጥቷል። ይህ ብቻ አደለም። አማራ ኤፍኤም ጎንደር 105.1 አሚኮ በምሽት የዜና ወጀው በቀጥታ ወደ እናንተ ከጎንደር ስቱዲዮ ወቅታዊ ተአማኒና ትኩስ መረጃዎችን ማቅረብ ጀምሯል። አማራ ኤፍኤም ጎንደር 105.1 ለሕብረተሰብ ለውጥ እንተጋለን። በመንገድ መሰረተ ልማት ግንባታ ወቅት በውሃ መስመሮች ላይ ጉዳት በመድረሱ የንጹህ መጠጥ ውሃ ጥረት ማጋጠሙን በጎንደር ከተማ አስተዳደር የማራኪ ክፍለ ከተማ ነዋሪዎች ተናገሩ። የውሃ መስመሮችን በመጠገን የማህበረሰቡን ችግር ለመቅረፍ እየሰራ መሆኑን የማራኪ ክፍለ ከተማ አስታውቋል። ደስታ ካሳ ዝርዝር አለው። በጎንደር ከተማ አስተዳደር ያለውን የውሃ ጥረት ለመቅረፍ የሚገነቡ አዳዲስ የውሃ ፕሮጀክቶችን የመገጭ ግድብ ፕሮጀክትን የመጠበቅ ግዴታ ውስጥ ገብቷል። ፕሮጀክቶቹ ሲጠናቀቁ የከተማ አስተዳደሩን የውሃ ጥረት እንደሚቀርፉም ይጠበቃል። እነዚህ ፕሮጀክቶች እስከሚጠናቀቁ ታዲያ የጎንደር ከተማ ነዋሪዎች የውሃ አቅርቦት በወርክ 15 ከ20 ቀን እያገኙ እንደሚገኙ ነግረውናል። ሶስት ሳምንትም ወርም አካባቢ እየቆየ ይመጣል። አንዳንድ 2 ሳምንት ይመጣል። አንዳንዴ ደግሞ ወር ምናም የሚቆይበት ወት አለ። ከዚህ በፊትም ውሃው ኖርማል ሲመጣ እያለ በወር እንደገናም ያው በጣም ፈጥኖ መጣ ከተባለ በ15 ቀን ነው። ያም በጣም ችግር አለ። የውሃ ችግር ያው በተለይ ይሄ አካባቢ ትንሽ ችግር አለበት። ያው ካለው ከቦታ ማቀማመጥ በሀያ ቀን ምናምን ይደርሰናል የመንገድ መሰረተ ልማቶች በሚሰሩባቸው አካባቢዎች ያለው የውሃ እጥረት የሚያስከትለው ጉዳት ደግሞ ይበልጥ አሳሳቢ መሆኑ ነዋሪዎች ይናገራሉ። በማራኪ ክፍለ ከተማ እየተገነቡ በሚገኙ የመንገድ መሰረተ ልማት ግንባታዎች ላይ ተቋማት ባለመናበባቸው ምክንያት የውሃ መስመሮች ጉዳት ደርሶባቸዋል ብለዋል። በዚህም ታዲያ ለሀያ ሊትር ውሃ እስከ ሀምሳ ብር እየከፈሉ እንደሚገኙ ገልጸዋል። ይህ መንገዱ አሁን በጣም እንግዲህ የምታየው ከተማ ነው ግን አሁን በቅርብ ነው ይህ መንገድ የተሰራ። ይሄ ልማት ከለለ መንገድ ከለለ ልማት አይለማም። ቶሎ የመፍጠን ባህር የለም። አሁን ለምሳሌ ውሃ ተቆርጧል። ከሁለት ሳምንት ምናምን ያላነሰ እየሆነ ነው። እስካሁን ምላሽ የሰጠ አካል እንኳን የለም። ይሄ ቶሎ ህብረተሰቡ ቶሎ ፈጥኖ ሳይጠይቅና ወደ ሌላ ሳይደርስ ቶሎ መሰራት ነበረበት መንገዱ ከፈራረሰ ሶስት ሳምንት ሆኗል። ሁ አልመጣም እስካሁን ደስ በጣም እየተቸገርነና ያለ ባህያ እንለምናለን። ባህያም አይመጣልን በባጃጅ ነው በባጃጅ ለአንድ ከአርባ ብር አስር ብር ነው ሀምሳ ብር ተከፍሎ ነው የሚመጣው። ለአንድ ዜር ከ50 ብር ወጪ ሆኖ ነው የሚመጣው እና በጣም አስቸጋሪ ነው። በጣም ነው የምንቸገረው። ለህዝቡ ወሳኝ ስለሆነ አብረው ነጋግሮ መስራት ነበረባቸው ግን ይህን አሁን የውሃውን ችግር አላቋጠሩትም። መንገዱ መሰራቱ ብቻ ነው የታየ እንጂ በጎንደር ከተማ አስተዳደር በሚገነቡ የኮሪደር ልማቶችም ይሁን ሌሎች ልማቶች የከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት በውሃ መሰረተ ልማቶች ላይ ብልሽት እንዳይደርስ እየሰራ እንደሚገኝ የድርጅቱ ደንበኞች አገልግሎት የህዝብ ግንኙነት ቡድን መሪ አቶ ታምራት መኩሮ ያነሳሉ። በማራኪ ክፍለ ከተማ የገጠሙ የመስመር ብልሽት ከእውቅናቸው ውጭ መሆኑንም አቶ ታምራት አስረድተዋል። ከተቋሙ እውቅና ውጭ የአካባቢው የኮሚቴ ልማትና ክፍለ ከተማው ያን መስመር አነሳው። እንግዲህ ከዚህ በፊት ሌሎች ክፍለ ከተሞች የሆኑ ሌላ የመንግስት ተቋማት መንገድን በሎ ቴሌም በሎ ሌሎች ተቋም እዚህ አይነት ስራ ሲሰሩ ከተቋሙ ጋር የመቀናጀት ልምድ አለ፣ መረጃ የመለዋወጥ ልምድ አለ። ይሄ ምንም አይነት የመረጃ ልውውጥ የለም። ይህ ባልሆነበት ሰዓት በራሳቸው ይህን መስመር አነሱት። እኛ ከተነሳ በኋላ ነው የማህበረሰቡ ጥቆማ አይደርሰን እና ልክ ጥቆማ እንደደረሰን ውሃ ብክነት እንዳይደርስ መስመሩ ከመነሻው ታፍ እንዲሆን ተደረገ። የግድ ውሃ መባክን የለበት። የጎንደር ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት የውሃ መስመሮች ለብልሽት ሲዳረጉ ማራኪ ክፍለ ከተማ አላሳወቅ የሚባል እንጂ የመንገድ መሰረተ ለማገንባታው ለማከናወን ወደ ስራ ሲገባ የውሃ መስመሮች ላይ ብልሽት እንዳይገጥም ለክፍለ ከተማው ውሃና ፍሳሽ አገልግሎት ቅርንጫፍ ጽህፈት ቤት ማሳወቃቸውን የማራኪ ክፍለ ከተማ ዋና ስራ አስኪያጅ አቶ አድማሱ አቸነፍ ነግረውናል። የማህበረሰቡን ችግር ለመቅረፍ የተበላሽ ውሃ መስመሮችን ለመጠገን በሂደት ላይ መሆናቸውንም አቶ አድማሱ ገልጸዋል። ውሃ ሲሆን ቅርንጫፍ ጽህፈት ቤቱ ጋር ነው። እኛ ክፍለ ከተማ ያለ ቅርንጫፍ ጽህፈት ቤት ከእነሱ ጋር እንነጋገር ነበር እና ብንነጋገርም እንትን አይልም ማለት መስመሩን መዳን የሚችልበት እድል የለም። ስለዚህ ምንድን ነው ትላንትም ከቅርንጫፍ ስራ እስከ ዋና መስሪያ ቤት ስራ አስኪያጁ ጋር ያወራል ነበረ። ስናወራ ምንድነው የተነጋገርነው ባለሙያዎች ተመድበው እየተጠና ነው። በአጭር ጊዜ ኮሚቴውም ሌላውም አካል አስተባብረ ለማስገባት ስራ የተሰራ ነው። ሁለት መስመሮች ናቸው ዘጉት። ትልቅ ጉዳት አይደለም። ህብረተሰቡ እኛ አቅማችን እናወጣለን ብለዋል። መንግስትም የራሱን ድርሻ ተወጥቶ በአጠረ ጊዜ ውሃ ተጠቃሚ እንዲሆኑ ስራ የተሰራ ነው። ማራኪ ክፍለ ከተማ የመንገድ መሰረተ ልማት ግንባታውን ሲጀምር የውሃና የኤሌክትሪክ መስመር ዝጋታዎች ጉዳት እንዳይደርስባቸው እየሰራ እንደሚገኝ ዋና ስራ አስኪያጁ አስታውቀዋል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።